ሴቶች ለምን አይቀድሱም? ክህነትስ አይቀበሉም? ሰላም የእግዚአብሔር ቤተሰቦች እንዴት አላችሁ? ዛሬ አንድ ወሳኝ ቪዲዮ ይዘንላችሁ መጥተናል። ለቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁ ይህ ጠቃሚ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዛሬ ይዘንላችሁ የመጣነው ቪዲዮ ሴቶች ለምን አይቀድሱም ክህነትስ ለምን አይቀበሉም የሚል ነው። ሁላችንም እንደምናውቀው ቤተክርስቲያናችን ስንዱ እመቤትና ሁሉም ነገር በአግባቡ እና በስርዓት ታከናውናለች። ለዚህ ስርዓቷ መነሻና መድረሻዋ ደግሞ ቅዱሳን ሐዋርያት ናቸው። በዚህ መሰረት ቤተ ክርስቲያናችን በስርዓቷ ሴቶች እንዳይቀድሱ፣ በአጠቃላይም የክህነት ስራ እንዳይሰሩ ትከለክላለች። ይኸውም የሆነበት ስለ ሶስት ምክንያት ነው። አንደኛ የመጽሐፍ ቅዱስን ቃል በመጠበቅ ነው። ይኸውም ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 34 እስከ 35 ያለው ቃል እንዲህ ይላል፣ ሴቶች በማህበር ዝም ይበሉ እንጂ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውምና ለሴት በማህበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ። ከዚህ ከቅዱስ ጳውሎስ መልእክት እንደምንረዳው ሴቶች በማህበር ሰው በተሰበሰበበት ማስተማር እንደማይገባቸውና ሊማሩ ከፈለጉ ከባሎቻቸው መጠየቅ እንዳለባቸው እንጂ እንዲያስተምሩ አልፈቀደም። ዳግመኛም ቅዱስ ጳውሎስ ወደ ጢሞቴዎስ በላከው መልእክቱ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 11 እስከ ፍጻሜ እንዲህ ይላል ሴት በነገር ሁሉ እየተገዛች በዝግታ ትኖር። ሴት ግን በዝግታ ትኖር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሮአልና፣ በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች። ከዚህም መልእክት እንደምንረዳው አሁንም ሴቶች የክህነት ስራ መስራት እንደማይችሉ ነገር ግን ካህናት የሚሆኑ ልጆችን በመውለድ እንደሚባረኩ ግልጽ በሆነ ቋንቋ መቀመጡን ነው። ሐዋርያትም ዲድስቅልያ በተባለ የስርዓት መጽሐፋቸው አንቀጽ 14 ላይ እንዲህ ብለዋል። ሴቶች አጠምቁ ዘንድ አይገባም። ይህን ስራ ለሚሰሩት ሰዎች ጽኑ ቅጣት እንደሆነ እነሆ እንነግራችኋለን። እንዲህ ያለ ስራም እንዳትሰሩ እናዘዛለን። ይህ ስራ ሕግ ማፍረስ ነው። የሴት አለቃዋ ክህነትን የሚሾም ወንድ ስለሆነ ፈጣሪን እንክደው ዘንድ አግባብ አይደለም። አለቃዋ የሚሆን ወንድን ትተን ሴትን ልንከተል አግባብ አይደለም። ሴት ለወንድ አካሉ ናትና እርሷም ከእርሱ ተገኝታለች፣ ከእርሷም ልጆች ይወለዳሉ እርሱ ጌታችን ብሏልና። አስቀድመን እንደተናገርን ሴቶችን ያስተምሩ ይገስጹ ዘንድ አታሰናብቷቸው፣ በሕግ ያልታዘዘ የክህነት ስራንም አይስሩ። እንደዚህ የሚያደርግ ግን እግዚአብሔርን ካደው በሴቶች አምሳል ለተሰራ ጣዖት አገልጋዮች የሆኑ ዘንድ ሴቶችን እንደሚሾሙ አእምሮ እንደሌላቸው ሰዎች ይሆናል። እንደዚህ ያሉትን ከኢየሱስ ክርስቶስ ህግ ለዩቸው። ስለዚህም ሴቶች ማንንም ያጠምቁ ዘንድ አይጎዳም፣ አይገባም። ሴቶች ያጠምቁ ዘንድ የሚገባ ከሆንስ ጌታችን ኢየሱስ ክርስቶስ ከእናቱ ዘንድ በተጠመቀ ነበር፣ ከዮሐንስም ዘንድ ባልተጠመቀ ነበር። እኛንም እናጠምቅ ዘንድ ወደ ዓለም ባላካንም ነበር። ነገር ግን ከእኛ ጋር ያጠምቁ ዘንድ ሴቶችን በላካቸው ነበር እንጂ እኛም ማንም እንደዚህ እንዳያደርግ እናዝዛቸዋለን። ፈጽሞ ብሎዎችም ቢሆኑ ሃይማኖትም ቢኖራቸው መጽሐፍትንም ቢያውቁ ያጠምቁና ወንጌልን ያስተምሩ ዘንድ አናሰናብታቸውም። ሰለስቱ ምዕትም በፍትሐ ነገስት አንቀጽ 1 ቁጥር አስራ ሶስት ላይ እንዲህ ብለዋል፣ ሴቶች ከመቅደስ ውስጥ ገብተው መጸለይ አይገባቸውም። ሁለተኛው ምክንያት ደግሞ በተፈጥሮ ሁኔታ ነው። ማለትም ሴቶች ወርሃዊ ጉዳይ ስላለባቸው በማንኛውም ሰዓት ገብቶ መገልገል ስለማይችሉ ነው። ሶስተኛው ምክንያት ደግሞ ጌታ ከሙታን ተለይቶ እንደተነሳ ማርያም መግደላዊት ቀርባ ልትነካው ስትል፣ ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞችሽ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው ይላል። ቅዱሳን አባቶቻችን ይህን በመንፈስ ቅዱስ ተማርተው ሲተረጉምልን ሴቶች ስጋውን ደሙን መቀበል እንጂ ማቀበል እንደማይችሉ ሲገልጽ ነው ብለው ተርጉመውልናል። ሐሳቡን ጠቅልል ስናደርገው በተፈጥሮ ሴትም ወንድም እኩል ሲሆኑ ነገር ግን የስልጣን ባለቤት ክርስቶስ ወንድ ስለሆነ የመጀመሪያው ሰው አዳምም ወንድ ስለሆነ ጌታ ከማድረጉ አስቀድሞ ስልጣነ ክህነትን የሰጣቸው ሐዋርያትና ሰባ አርድእት ወንዶች ስለሆኑ ስልጣነ ክህነት ለወንዶች ብቻ እንዲሆን በስርዓተ ቤተ ክርስቲያን ተወስኗል። ስለዚህ ይናውቀን ከአጉል ድፍረትና ዘመን አመጣሽ ስርዓት አልባ አካሄድ መውጣት አለብን። ስብሐት ለእግዚአብሔር።